ዛሬ የማስተምራችሁ ቃል የምናገርበት መልእክት ርዕስ ጩሁ በሚል ነው። መዝሙር 34 ላይ ዳዊት ምን አለ? በአምላኩ በእግዚአብሔር እግር ስር ቀርቦ ጮሆ የሚያውቅ ሰው ስለሆነ ወደ እግዚአብሔር ጮሆ ደግሞ እግዚአብሔር የመለሰለት ሰው ስለሆነ ምን አለ? ይህ ችግረኛ ጮኸ አለ። እግዚአብሔርም ሰማው ከመከራውም ሁሉ ምን አለው? አዳነው ይላል። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው ከመከራውም ሁሉ አዳነ። ይህ ችግረኛ ብሎ ሲናገር ይህ ችግረኛ የሚለው ወርድ ገንዘብ ያጣውን ድሃ የሆነውን የጎሰቆለውን ሰው ብቻ አይደለም፣ የአምላኩን እርዳታ የሚፈልገውን ሰው ነው። የአምላኩን እርዳታ የሚፈልገው ሰው ወደ እግዚአብሔር ምን አለ ጮኸ። የእግዚአብሔርን እርዳታ የሚፈልግ ሰው ሁል ጊዜ እጁን አጣጥፎ አይቀመጥም፣ ዝም ብሎ ብቻ አንድ ቦታ ላይ ቁጭ ብሎ በሆነ ሀሳብ ላይ ተጠምዶ ዝም ብሎ አይቀመጥም። የእግዚአብሔርን እርዳታ የሚፈልግ ሰው እግዚአብሔር እንደሚረዳ ስለሚያምን ወደ አምላኩ ወደ እግዚአብሔር ይጮሃል። ለዚህ ችግረኛ ጮኸ፣ እግዚአብሔርም ሰማው ይላል። የችግረኛውን ጩኸት እግዚአብሔር ምን አለ ሰማ። የችግረኛን ጸሎት፣ የችግረኛን ጩኸት የሚሰማ አምላክ በሰማይ አለ። የኔን የአንቺን የኔን የእናንተን ጩኸት የሚሰማ አምላክ በዚህ አለ። እግዚአብሔር ደግሞ ሩቅ አይደለም። አዲስ ኪዳን በሰማይ ብቻ አይደለም ያለው እግዚአብሔር፣ እጅግ ለኛ ቅርብ ነው። ጌታን የት እናገኘዋለን? በርከክ ስንል፣ በእግሩ ስር ስንቀርብ እናገኘዋለን። በሱ እግር ስር ቀርበው ለሚጮሁ ሰዎች ይመልሳል። የሚጮህ ሰው ሁል ጊዜ መልስ የሚቀበል ሰው ነው። የሚጮ ሰው ሁል ጊዜ በልዩነት የሚኖር ሰው ነው። የሚጮ ሰው ሁል ጊዜ እሱም ብቻ አይደለም፣ ትውልድን ያስመልጣል። የሰማይን ፈቃድ ወደ ምድር ስቦ ያወርዳል። በሰማይ ያለው የእግዚአብሔር ሐሳብ በምድር በሕይወቱ ላይ ይፈጸማል። የሚጮ ሰው በእግዚአብሔር እግር ስር ቀርቦ የሚያነባ የሚጮ ሰው ቀድሞ በስደት ዘመን የነበረው መንፈሳዊ ትጋት መንፈሳዊ የጸሎት መንገድና አሁን ያለው የአምላካችንን ፊት የመፈለግ በጸሎት በእግዚአብሔር እግር ስር የመቅረብ መንገዱ እኩል አይደለም። በስደት ጊዜ የነበረውን እንግዲህ ከአባቶቻችን ስንሰማ የነበረውን የጸሎት ህይወት እጅግ ስንሰማ ያስቀናል። በጣም ሩቅ ደግሞ ሰወስዳችሁ ቃሉን ሁላችንም እንደምናነብ በሐዋርያት ዘመን የነበራቸው የጸሎት ትጋት ወደ አምላካቸው የመጮ ህይወታቸውን ስንመለከት እጅግ ያስቀናል። የሆነ ነገር ሲሆንባቸው የሆነ ፈተና ውስጥ ሲገቡ ያን ፈተና በገንዘባቸው ለመፍታት በስልጣን ለመፍታት፣ በአንዳንድ ምድራዊ በሆኑ ስልቶች ለመፍታት ሲሯሯጡ አታያቸው። ወዲያውኑ ጉልበታቸው የቱ ጋር እንዳለ ስለሚያውቁ በአምላካቸው እግር ስር ይቀርቡና ይጮሁ ነበር። ሐዋርያት ሥራ ምዕራፍ 12 ላይ አንድ ምሳሌ ብናገር፣ ጴጥሮስ የሚባለው የሐዋርያት አእማድ ዋና በሄሮድስ እጅ ወደቀ። ሄሮድስ አሳሰረው። የዮሐንስ ወንድም ያዕቆብ ቀድሞ ተገለው ስለነበረ አይሁድ በዛ ደስ ስለተሰኙ አይሁድ ደስ ስላላቸው ጨምሮ ጴጥሮስን አስያዘው ይላል መጽሐፍ ሲናገር። ጴጥሮስ ተይዞ ባለበት ቦታ ላይ እነዚህ ሰዎች ጠበቃ አላቆሙም። እነዚህ ሰዎች የሚያውቁት ባለስልጣንን ለማውራት አልሄዱም። ተሰብስበው ሰላማዊ ሰልፍም አልወጡም። ከሁሉ በላይ ጉልበታቸው ያለው የቱ ጋ እንደሆነ ያውቃሉ። በራቸውን ዘግተው ስለ ጴጥሮስ አጥብቀው መጮህና መጸለይ ጀመሩ ይላል አንድ ሰው ጮኸ አሜን ይበል ብዙዎቻችን ህይወታችን ላይ ፈተና ሲገጥመን ያንን ፈተና መጀመሪያ በገንዘብ ተጋፍጠ ነው ያንን ፈተና መጀመሪያ በሰው ተጋፍጠ ነው ያንን ፈተና መጀመሪያ በምድራዊ ስልቶች ተጋፍጠ ነው ነው ሲያቅተን እግዚአብሔር እግር ስር ምን መጣው የቀድሞ ቤተክርስቲያን ስትመለከቱ ጴጥሮስ ተይዞ ባለበት ቦታ ላይ ፈጥነው የወሰዱት እርምጃ ጉልበታቸው የቱ ጋ እንዳለ ስለሚያውቁ በራቸውን ዘግተው ምን ማለት ጀመሩ? መጸለይ ጀመሩ። በራቸውን ዘግተው አጥብቀው ለጴጥሮስ መጮ ሲጀምሩ መጸለይ ሲጀምሩ ሰማይን ማንቀሳቀስ ጀመሩ። አንድ አማኝ ካለ ጮሆ አሜን ይበል። አንድ አማኝ ውስጥ ዛሬ በጌታ በኢየሱስ ስም ወደ አምላኩ የሚጮሁበት መንፈስና ኃይል ወደ ውስጡ ይግባ ይግባ፣ በኢየሱስ ስም ይግባ፣ በኢየሱስ ስም አሁን ጠላት ምን እንደሰራ ታውቃላችሁ? በምድራችን ላይ ቤተ ክርስቲያንን በመከፋፈል ቤተ ክርስቲያን ውስጥ ዘረኝነትን በማስገባት ቤተ ክርስቲያን ውስጥ የተለያየ ተጨመላለቀን ነገር በማስገባት በአንድነት ቆመን እንዳንጮ በተለያየ ሲስተም የቤት ስራ ሰጠ። ቤተ ክርስቲያን ውስጥ ገብቶ ማለት ነው እንጂ የኢትዮጵያ ታሪክ፣ አሁን ኢትዮጵያ እያለፈችበት ያለው መንገድ የእግዚአብሔር መንግስት ወይም ቤተ ክርስቲያን አንድ ላይ መታ ቆማ ብትጸልይ በአንድ ወር የኢትዮጵያ ነገር ይቀየራል። እነዚህም ሰዎች ለጴጥሮስ እየጸለዩ ባሉበት ቦታ እነሱ ጋር ባሉበት ስፍራ ላይ የመጣ ነገር የለም። እየጸለዩ እያለ ግን ሰማይ ተንቀሳቀሰ። ጩኸታቸው ሰማይ ደርሷል። ከሰማይ አንድ መልአክ ወጣ። ይህ መልአክ ወደ እነሱ አልመጣም። እነሱ እዚህ እየጸለዩ በእግር ሊሄዱ ማይችሉበት ቢሄዱ እንኳን መግባት አይችሉም። ምሽት ነው፣ እስር ቤት ውስጥ መግባት አይችሉም። በራሳቸው ብርታትና ኃይል ገብተው ጴጥሮስን ከጠላት እጅ ማውጣት አይችሉም። እነሱ መግባት ወደማይችሉበት ቦታ ጸሎታቸው መልአኩን ይዞ እዛ ስፍራ ላይ ገባ። እንግዲህ አስቡት፣ ታስሮን ያለው መልአኩ ተገለጠለት። በእስር ቤት ውስጥ ብርሃን በራ ይላል። ያ የጨለማ ወግ ጨለማ ሞልቶት የነበረ እስር ቤት ያ ጨለማ ተገፈፈ፣ ብርሃን በዛ ቦታ ላይ በራ። ጴጥሮስ እጅና እግሩ ላይ ያለ ሰንሰለት ወደቀ ይላል። ቁልፍ ሳይኖር በጩኸት የሚመጣ ብርሃን ሰንሰለትን ይበጥሳል። የገባው ቢኖር ጮኸ። አሜን ይላል። ዳዊት ይላችሁ ወደ እርሱ ቅረቡ ያበራላችኋል አለ። በእግዚአብሔር ብርሃን ውስጥ መልስ አለ። ልክ እሱ ሲያበራላችሁ በህይወታችሁ ላይ ያለ ችግር ሁሉ ተጠቅልሎ ከዙሪያችሁ ገለል ይላል። ጴጥሮስ ታስሮ በነበረበትም ስፍራ ያ መልአክ ሲገባ እግዚአብሔር ብርሃን ገባ። ጴጥሮስ እጅ ላይ ያለ ሰንሰለት ወደቀ ይላል። እጅና እግሩ ላይ ያለ ሰንሰለት ከወደቀ በኋላ ነካ አድርጎት እንደዚህ አለው እና ተነስ ተከተለኝ አለው። የመጀመሪያው በር ተከፈተላቸው፣ ሁለተኛውም ተከፈተ፣ ሶስተኛውስ አውቀው ተከፈተላቸው። እነዛ እየጸለዩ ነው። በር ሲንኳኳ እነሱ ገና እየጮሁ ነው ያሉት። ከመሃላቸው ጴጥሮስ መፈታቱን ያየ ነቢይ የለም። በር ላይ ግን የጸሎት መልሳቸው በር እያንኳኳ ነው። በር ላይ ጩኸታቸው እያንኳኳ ነው ያለው። ዛሬ የጩኸቶቻችሁ መልሶች በሮቻችሁን እያንኳኩ ወደ ቤታችሁ ይምጡ በኢየሱስ ስም ይምጡ በጌታ በኢየሱስ ስም። ኦላቢያ በረከት ታያስ የዚህች ቤተ ክርስቲያን ጩኸት፣ የእናንተ ጩኸት፣ የዘመናችሁ ጩኸት በጌታ በኢየሱስ ስም በርያ እንኳ ወደ ቤታችሁ ወደ ቤታችሁ ይምጣ፣ ይምጣ በጌታ በኢየሱስ ስም። እስቲ አጠገባችሁ ያለውን ሰው ጩኸው በሉት፣ ወደ እግዚአብሔር ጩኸው በሉት? ወደ ማን ጩኸው ወደ ማን? ወደ ማን? ወደ ማን? ይህን ትንቢታዊ መልእክት ይህን ትምህርት እየሰማችሁ እነዚህ ከፊታችሁ ያሉ ሶስት ቀናቶች በእግዚአብሔር ፊት ጩ ተወራርዳችሁ ግቡ። እግዚአብሔር ታሪካችሁን ይቀይራል። ገደብን ከሕይወታችሁ ላይ ያነሳል። ገደብን ከሕይወታችሁ ላይ ያነሳል። የተዘጋን በር ከዙሪያችሁ ይከፍታል። እናንተ ነው የከበበውን ከበባ ይበትነዋል ይበትነዋል ይበትነዋል ይበትነዋል ይበትነዋል፣ በኢየሱስ ስም። ጴጥሮስ አንኳኩቶ ሲመጣ ጴጥሮስ ሲያንኳኳ ምንድን ነው ያሉት መሰላችሁ? ጴጥሮስ እንደሆነ ሰሙና ጴጥሮስ እያንኳኳ ነው በር ላይ ሲባል አይ መልአኩ ይሆናል አሉ። ጴጥሮስ መጥተዋል ብሎ ከማመን በላይ መልአክ እያንኳኳ ነው ብሎ ነው የሚያምኑት እነዚህ ሰዎች። በሰዓት ባሎች ለቤታችሁ ጌታ መሪ አድርጓችኋል። ለቤተሰቦቻችሁ ለልጆቻችሁ ጩሁ፣ በእግዚአብሔር ፊት ለምድራችሁ ጩሁ፣ በእግዚአብሔር ፊት ለትውልድ በእግዚአብሔር ፊት ጩሁ። ኤርሚያስ 33 ቁጥር ሶስት ወደ እኔ ጩኽ እኔም እመልስልሃለሁ፣ እኔ መልስልሃለሁ፣ አንተም የማታውቀውን አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። አሜን የሚል ሰው የለም እንዴ? ምድር ላይ የሚጮው አለ፣ በዙፋኑ ላይ የሚመልስ አሜን አለ። የሚመልስ ጸሎት አሜን ጸሎት አይመለስም ይሏችሁ እንተዋቸው። ጸሎትን የሚመልስ ጌታ አለ። ጸሎትን የሚመልስ ጌታ አለ። አሜን አንዳንዶች አያለው ምሪቱን ለመውረስ የጸለዩትን ጸሎት እግዚአብሔር ይመልስላችሁ። አሜን ከተማን አሳልፎም ይሰጣቸው ሰዎች ኢኮኖሚውን አሳልፎ የሚሰጣቸው ሰዎች አሉ። አሜን። አንድ ሆነው ሀገርን የሚሰጣቸው ሰዎች አሉ። አሜን። አንድ ሆነውን ከተማን የሚሰጣቸው ሰዎች አሉ። ይጮኋሉ፣ በእግዚአብሔር ፊት ለትውልድ መፍትሄ ይሆናሉ። ይጮኋሉ፣ ለምሪቱ ረፍት ይሆናሉ። ይሆናሉ በኢየሱስ ስም። ዳዊትን እንደዚህ ያለው እግዚአብሔር ለምነኝ፣ አሕሳብን ለርስት የምድር ዳርቻንም ለግዛት እሰጣለዋለሁ። አንዳንዶቻችሁ ጸሎታችሁ ላይ ያለ ገደብ በኢየሱስ ስም የተነሳ ይሁን፣ አሜን። ይነሳ አሁን በኢየሱስ ስም፣ አሜን። እግዚአብሔርን ከለመናችሁ አይቀር የምድር ዳርቻን አሕዛብን ከተማን ለመውረስ አሜን፣ ኢኮኖሚውን ለመውረስ አሜን፣ ቢዝነሱን ለመውረስ አሜን፣ ከተማን ለመቆጣጠር አሜን። ጸሎታችሁ በዚህ ሌቭል የሰፋ ይሁን በኢየሱስ አሜን። የሰፋ ይሁን በኢየሱስ ስም፣ አሜን። ከጩኸታችሁ አይቀር ደግሞ ጩኸታችሁ አይነስ። ጩኸታችሁ መንደር ላይ የመንደርን ነገር ብቻ ያማከለ አይሆን። ጩኸታችሁ ከተማን የሚቀይር ነገር ይሆን። ለምነኝ ያለው ዳዊትን አሕዛብን ለርስት አስቡት፣ አሕዛብ ብሎ ሲናገር እኮ ቀላል አይደለም። ምድር ላይ ያሉ አሕዛቦችን እኮ አሕዛብን፣ የምድር ዳርቻ ለግዛት፣ እሱ እዚህ ሆኖ የምድር ዳርቻን ለግዛት እሰጣለሁ አለ። በአካል ሄዶ ሄዶ ሄዶ ሄዶ ምድርን እኮ መጨረስ አይችልም። ነገር ግን ሰጠሃለሁ ግዛቱ። አሜን አትሉ? አንዳንዶቻችሁ በግር እንኳን ሄዳችሁ ማትደርሱበትን ቦታ እግዚአብሔር አሳልፎ ይስጣችሁ። አንዳንዶች እኮ አለማዊ ሰዎች እንኳን አሉ እኮ የሀብታቸውን ቁጥር የማያውቁ ያላቸውን መሬት ቁጥር የማያውቁ ሄደውበት የማያውቁ ነገር ግን በየጊዜው ከዛ የሚመጣው ነገር እነሱ እጅ የሚገባላቸው ሰዎች አሉ ዓለማዊ ሆነው እንኳን። በዚህ ቤት ላይ ግን ትንቢት እናገራል። ሁለት ሰው ይሁን ሶስት ሰው እናንተ እንኳን ማኔጅ አድርጋችሁ የማታውቁት ስፍራ ላይ እግዚአብሔር አምላክ አሳልፏችሁም የሚሰጣችሁ ነገር አለ። አሳልፎ የሚሰጣችሁ ነገር አለ። ዳርቻችሁ በኢየሱስ ስም ይሰፋል። ግዛታችሁ ይሰፋል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም አቅጣጫ መብዛት መስፋት ይሆናል በኢየሱስ ስም ይሆናል። በኢየሱስ ስም እዚህ ቤት ባለ በትንቢት መንፈስ እናገራለሁ። ዳርቻችሁ ይሰፋል፣ ዳርቻችሁ ይሰፋል፣ ዳርቻችሁ ይሰፋል፣ ዳርቻችሁ ይሰፋል፣ ይሰፋል በኢየሱስ ስም። ውሰዱና ተቀመጡ አሜን ብላችሁ አሁ ይህ ውስጤ ስለመጣ አንዳንዶች ጸሎታችሁ ላይ ያለ ገደብ የተነሳ ይሆናል አንዳንድ ሰው ጸሎቱን ራሱ ራሱ የሚመልስ ይመስላል። ጸሎቱን ሲያሳንስ ገደብ ሲሰራለት ጸሎታችሁ የምትመልሱት እናንተ አይደላችሁም። ጸሎታችሁ የምትመልሱ የሚመልሰው እግዚአብሔር ራሱ ነው። ስትጸልዩ ስትጮሁ እንኳን ጩኸታችሁ ገደብ አይኖረው። ከኔ ጋ ናችሁ፣ ገደብ አይኖሮም። ምን ማለት መሰላችሁ፣ በራሳችሁ አይምሮ ባላችሁበት ሲችዌሽን አትገድቡት። ስለ አገልግሎታችሁ ስትጮሁ ስለ ቢዝነሳችሁ ስለ ስራችሁ ስለ ምድራችሁ ስትጸልዩ በጌታ ፊት ስትጮሁ ገደብን ከጸሎታችሁ ላይ አንሱ። አሜን አሜን። ትልቅ ትልቁን ጮሁ፣ ትልቅ ትልቁን ጸልዩ። ኤርምያስ ከምዕራፍ 33 በፊትም ታላቅና ኃይለኛ ነገር አይተዋል። ነገር ግን እግዚአብሔር ቀድሞ ካየው ያለፉት ቀናቶች ያለፉት ወራቶች ያለፉት አመታቶች ካየው በላይ ሌላ አዲስ ነገር ሌላ ታላቅ ነገር ሊያሳየው ሲፈልግ እግዚአብሔር መጣና ራሱ ፓተርኑን ነገረው። እግዚአብሔር ራሱ ወርዶ ነው ወደ እኔ ጩኸ አለው፣ እኔም መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያሃል። ይሄ መንፈሳዊ ዓለም ፓተርን ነው። እግዚአብሔር ብዙ ነገር አሳይቶታል። ምዕራፍ አንድ ላይ ስታዩ ገና ከልጅነቱ ሲጠራው ለአሕዛብ ነቢይ አድርጎታል። በአሕዛብና በነገስታት ላይ ሾሞታል። እጅግ ቴሪቶሪው ዳርቻው የሰፋ አገልግሎት ነው። እግዚአብሔር አሳልፎ የሰጠው ብዙ ነገሮች እስከ ምዕራፍ ሰላሳ ሶስት ድረስ አይቷል። ብዙ ነገሮችን ተናግሯል። ትንቢትን ተናግሯል። እግዚአብሔር ታላላቅ ነገሮችን አሳይቶታል። ሰላሳ ሶስት ላይ መጣና ግን አሁን ከፊት ባለው ዘመን ታላቅና ኃይለኛ ነገር ማየት ከፈለግ ወደ እኔ ጩዋለው እኔ መመልስልሃለሁ። ጌታችን እንኳን ተናግሯል በተራራው ስብከት ላይ ለምኑ ፈልጉ፣ ታገኛላችሁ። አንኳኩ፣ በሩ ምን ይልላችኋል? ይከፈትላችኋል። ስለዚህ ለኤርምያስ እግዚአብሔር መጥቶ ምን አለ? ወደ እኔ ጩ እኔ ምንላለሁ? አንተም ታላቅና ኃይለኛን ነገር ምን አደርግልሃለሁ? አለው አሳይሃለሁ። እግዚአብሔር እንድታዩ ሲፈልግ ወደ እርሱ እንድትቀርቡ ደግሞ ይፈልጋል። ከፊታችሁ የሆነ ነገር ሲያስቀምጥ ያ ነገር ወደ ሕይወታችሁ እንዲገለጥ እግሩ ስር እንድትገኙ ይፈልጋል። ኤርሚያስ ምርጫ ነው ባይዘው ታውቃላችሁ። በዚህ ንግግር ውስጥ ሌላ ኢንዳይሬክትሊ ያለ ንግግር አለ። ወደ እኔ ጩ እኔም መልስልሃለሁ ብሎታል። ካልጮክ አልመልስልህም። ወደ እኔ ጩ መልስልሃለሁ፣ ታላቅና ኃይለኛ ነገር አሳይሃለሁ ብሎታል። ወደ እኔ ካልጮክ አልመልስልህም፣ ታላቅና ኃይለኛ ነገር አላሳይህም ማለት ነው። በሌላ ቋንቋ ይቃል ማለት ነው። ማን ነው በዚህ 2017 ዓ ም በየካቲት ወር ላይ ከፊት ባለው በቀሩ ወራቶች ላይ ታላቅና ኃይለኛ ነገር ማየት የሚፈልግ ሰው እጁን ያሳየ፣ እጁን እያንቀሳቀሰ ወደ እግዚአብሔር እንደሚጮህ አምኖ፣ በዚህ ወር ላይ ወደ እግዚአብሔር እንደሚጮህ አምኖ፣ ታላቅና ኃይለኛ ነገር እንደሚያይ አምኖ፣ አያለው ብሎ ያውጅ። ተናገሩ፣ ድገሙ። ታላቅና ኃይለኛ ነገር፣ ታላቅና ኃይለኛ ነገር ከዚህ በፊት ያላያችሁት ከዚህ በፊት ያላያችሁትን ከዚህ በፊት ያላያችሁትን ታላቅ በረከት፣ ታላቅ ከፍታ፣ ታላቅ ድል፣ ታላቅ ነፍሳትን መውረስ፣ የጨለማን ስራ ማፍረስ አያለው በሎ አያለው በሎ አሜን። ታያላችሁ በኢየሱስ ስም ታያላችሁ፣ ታያላችሁ አይን ያላየውን